ሰላም ሰላም እንደምን ቆያችሁ? ተመልካቾቻችን እንግዲህ ዛሬ ደግሞ ንብብር ቁጥሮችን በቁጥር መስመር ላይ ለማየት እንሞክራለን። በባለፈው ቪዲዮችን ንብብር ቁጥሮችንና እንዲሁም ደግሞ ምን ምን አይነት ቦታዎች ላይ እንጠቀምባቸዋለን የሚለውን የንብብር ቁጥሮችን ጥቂት ምሳሌዎች ለማየት ሞክረናል። ዛሬ ደግሞ ንብብር ቁጥሮችን እነዚሁ ያሉን ንብብር ቁጥሮች በምን ላይ እናስቀምጣቸዋለን? በምን ላይ እናሰፍራቸዋለን ማለት ነው። በቁጥር መስመር ላይ እናሰፍራቸዋለን። ያንን እስቲ እንጀምር። ይሄ አንድ የቁጥር መስመር ነው ብለን እናስብ። መሀል ላይ ዜሮ አለን። በዚህ በኩል የሚገኙት ምን ቁጥሮች ናቸው? አዎንታ ናቸው። አዎንታ ናቸው። በዚህ በኩል ደግሞ የሚገኙት ምንድን ናቸው? አሉታ ናቸው አሉታ ናቸው መሀል ላይ ደግሞ ምን አለን ዜሮ ትከፍለልናለች ማለት ነው አሉታ አለን አዎንታ አለን መሀል ላይ ማን አለን ዜሮ አለን እንግዲህ አዎንታና አሉታ ቁጥሮች እንዳሉን ሆኖ አዎንታ ቁጥሮች ማለት ያለን እኛ ያለን ፖዘቲቭ ወይም ደግሞ አዎንታ ጥቅም እኛ የኛ ፓወር ነው የኛ አቅም ነው ፖዘቲቭ አቅም ነው ፖዘቲቭ ማለት አዎንታ ነው የሚነግረን ማለት ነው። አሉታ ማለት ደግሞ ኔጌቲቭ ነው። ኔጌቲቭ ማለት ምንድን ነው? ብድር በሚለው እኛ ያለብን እኛ ያለን ሳይሆን እኛ ምን ያለብን ማለት ነው። ያለብን ሰዎች እኛ ላይ ወይም የሆነ ነገር እኛ ላይ ያ ሲሆን ምን ይባላል? አሉታ ይባላል። አሉታ ተጽዕኖ ሊያደርስብን የሚችል ነገር ማለት ነው። አዎንታ ደግሞ እኛ ያለ ለምሳሌ ባንክ ውስጥ ይሄን ያህል ገንዘብ አለን ከተባለ ያ አዎንታ ገንዘብ ነው ማለት ነው። ባንክ ደግሞ ብድር ካለብን እሱ አሉታ ገንዘብ ነው ማለት ነው። ስለዚህ አሉታና አዎንታ የሚሉት ሁለት አይዲያዎች፣ ሁለት ኮንሰፕቶች በዚህ መልኩ ልንረዳቸው እንችላለን። በተለይ አሉታ የሚለውን ወደ ብድር ኮንሰብት መውሰድ እንችላለን። ብድር አለብን። እንግዲህ ቁጥር በአጠቃላይ ምንድነው ብለናል፣ ምንድን ነው ብለናል? የአንድን ነገር ብዛት ወይም መጠን ሊገልጽልን የሚችል ምልክት ነው ብለናል። ከዛ ውስጥ ምልክት ውስጥ ታዲያ አዎንታን ስንገልጽ ያለምንም ፖዘቲቭ ነው ፖዘቲቭ ወይም የመደመር ምልክት ነው የሚያሳየው እቺ ግን አሉታ ምልክት መቀነስ ነው። ኔጌቲቭ መሆንን ወይም ደግሞ ማነስን ወይም ደግሞ ብድር እንዳለብን የሚለውን ሀሳብ ስለምታብራርልን ስለምትገልጽልን፣ በዚህ መልኩ እንግዲህ ምልክቶቹ ላይ እነዛ ከዜሮ እስከ ዘጠኝ ያስቀመጥናቸው ቁጥሮች ናቸው ሁሉንም ነገር ሊገልጹልን የሚችሉት ብለን በመጀመሪያውን አስቀምጠናል። ግን ደግሞ እነዚህን ሳይኖች በማስገባት ደግሞ እንዲሁም ሌሎች ትርጉሞችን ማግኘት እንችላለን። አሉታና አዎንታ የሚለውን ትርጉም ሊሰጡን ይችላሉ፣ እነዛ ምልክቶች ራሱ ማለት ነው። ስለዚህ ንብብር ቁጥሮች በአጠቃላይ ድፍን ቁጥሮችን በውስጣቸው ይዘው ይገኛሉ ብለናል። ምክንያቱም ሁሉም ድፍን ቁጥሮች ማን ውስጥ አሉ? ንብብር ቁጥር ውስጥ አሉ። ሁሉም ሙሉ ቁጥሮች ማን ውስጥ አሉ? ድፍን ቁጥር ውስጥ አሉ። ሁሉም መቁጠሪያ ቁጥር ደግሞ ሙሉ ቁጥር ውስጥ አለ። ስለዚህ እነዚህ እርስ በእርስ ምን ያሉ ናቸው? እየተሳሰሩ ናቸው። ያው ግንኙነታቸውን በቀጣይ ክፍለ ጊዜ እናያለን፣ ቬን ዲያግራም ሰርተን ወይም ደግሞ በተቻለን አቅም ሌሎቹን ለማየት እንሞክራለን። ለዛሬ ግን አዎንታና አሉታ የሚለውን ስለምናይ አሁን በዚህ በጣም ጥቂት የሆኑ ምሳሌዎችን ብቻ እንውሰድ። አንድ ሁለት አሚን ሁለት ከዛ ዚጋ ሶስት እንበል። ዚጋም ኔጌቲቭ አንድ፣ ኔጌቲቭ አንድ፣ ኔጌቲቭ ሁለት፣ ዚጋ ደግሞ ኔጌቲቭ ሶስት። ኔጌቲቭ ማለት አሉታ ማለት ነው። እንግዲህ ወደፊት ደግሞ በእንግሊዝኛ ስትማሩት እንዳይከብዳችሁ ነው። ኔጌቲቭ ፖዚቲቭ የምለው ችግር የለውም። አሉታ ሶስት፣ አሉታ ሁለት፣ አሉታ አንድ አዎንታ አንድ አዎንታ ሁለት አዎንታ ሶስት የሚሉትን ቁጥሮች ትይዛላችሁ ማለት ነው። ከዛም በኋላ እንግዲህ እነዚህ የምን መስመር ብለን ልንገልጸው እንችላለን? የምን መስመር ብለን ልንገልጸው እንችላለን? የድፍን ቁጥር መስመር ነው ይሄ። ነገር ግን ምን ስንጨምርበት፣ እዚህ ጋር እስኪ ምሳሌ፣ መካከል ላይ ከዜሮ እና ከአንድ መካከል ዜሮ ነጥብ አምስት ብናስቀምጥ፣ ዜሮ ነጥብ አምስት ማለት ምን ማለት ነው ብለናል። አንድ ሁለተኛን ብናስቀምጥ አንድ ሁለተኛ ማለት ግማሽ ማለት ነው። ከዚህ መካከል ደግሞ ከዜሮ ነጥብ አምስት እና ከዚህ ከዜሮ መካከል ደግሞ አንድ አራተኛን ማስቀመጥ እንችላለን። ዜሮ ነጥብ ሁለት አምስት ይሄ ማለት ምን ማለት ነው? አንድ ለአራት ሲካፈል የምናገኘው ቁጥር ነው። ስለዚህ ከዜሮ ነጥብ እንዲህ ያህልን ኢንፊኒስቲ ማለት ፖንት መሄድ እንችላለን ከዜሮ ነጥብ ሁለት አምስት እስከ ዜሮ ራሱ ሌላ ብዙ ቁጥሮች አሉ። ከዜሮ ነጥብ አምስት እና ከዜሮ ነጥብ ሁለት አምስት በጣም ብዙ ቁጥሮች አሉ። እዚህ ጋርም ደግሞ ሌላ አንድ ነጥብ አምስት ወይም ሶስት ሁለተኛ እዚህ ጋር መቀመጥ ይችላል። እዚህ ጋር ሁለት ነጥብ አምስት ሁለት ነጥብ አምስት ወይም አምስት ሁለተኛ እያልን ማስቀመጥ እንችላለን። ይሄን ስናስቀምጥ ታዲያ ይሄ መስመር ከድፍን ቁጥር መስመርነት ወደ ምን ተቀየረ? ወደ ንብብር ቁጥር መስመርነት ተቀየረ ማለት ነው። ወደ ንብብር የቁጥር መስመርነት ተቀየረ ማለት ነው። ይሄ የቁጥር መስመር የማን ሆነ? የንብብር የቁጥር መስመር። ከዚህ ከዜሮ ነጥብ ከዜሮ እና ከኔጌቲቭ አንድ መካከል ኔጌቲቭ ዜሮ ነጥብ አምስት አለ። ከዚሁም እንዲህ እያለን ያ ማለት ኔጌቲቭ አንድ ሁለተኛ እዚህ ጋር ኔጌቲቭ ሶስት ሁለተኛ እዚህ ጋር ምን ልናገኝ እንችላለን? ኔጌቲቭ አምስት ሁለተኛ የሚባሉ ቁጥሮች አሉ። ስለዚህ እነዚህን ቁጥሮች ምን ልንላቸው እንችላለን? ይሄን የቁጥር መስመር ወደ ምን ቀየር ነው ማለት ነው? እነዚህን ብቻ ፍራክሽኖችን ወይም ደግሞ ንብብር ቁጥር ይሄ ክፍልፋዮችን በማስገባት ወደ ምን ቀየር ነው? ወደ ንብብር ቁጥር መስመርነት ቀይረነዋል ማለት ነው። ስለዚህ አሉታል አሁንም አዎንታ አለ አዎንታ ምኖች አሉ አዎንታ የንብብር ቁጥሮች አሉ አሉታዎች አሉ እንዲሁም ደግሞ አሉታ አዎንታ የንብብር ቁጥሮች አሉ አሉታም አለን አዎንታም አለን ስለዚህ የንብብር ቁጥርን በቁጥር መስመር ላይ ስንገልጸው በዚህ መልኩ ልናስቀምጠው እንችላለን ማለት ነው እንግዲህ ይህንን ካልን አዎንታ ቁጥሮች ወደ ቀኝ ሁል ጊዜ ምን እያለ ነው የሚሄደው አዎንታ ቁጥር ሁል ጊዜ ምን እያለ ነው የሚሄደው? እየጨመረ ነው። ሁል ጊዜ አዎንታ ቁጥር፣ አዎንታ ቁጥር፣ አጠቃላይ አዎንታ የንብብር ቁጥር ከዜሮ ወደ ቀኝ ምን እያለ ሚሄድ ነው? እየጨመረ ሚሄድ ነው ማለት ነው። ስለዚህ ቀኝ ላይ የሚገኘው ቁጥር ሁል ጊዜ ግራ ከሚገኘው ቁጥር ምን ይላል ማለት ነው? ምን ይላል ማለት ነው? ቀኝ ላይ የሚገኘው ቁጥር ሁልጊዜ ቀኝ ላይ የሚገኝ አዎንታ ቁጥር ሁልጊዜ በግራው ከሚገኝ አዎንታ ቁጥር ይበልጣል። ያዙት ይሄንን። ቀኝ ላይ ላይ የሚገኝ የሚገኝ የሚገኝ አዎንታ ቁጥር አዎንታ ቁጥር ቁጥር ሁል ጊዜ ሁል ጊዜ ሁል ጊዜ ግራው ላይ ከሚገኝ ግራው ላይ ከሚገኝ ከሚገኝ አዎንታ ቁጥር ቁጥር ይበልጣል። ይሄንን ልታሰምሩበት ይገባል ማለት ነው። ይሄ ማለት ምን ማለት ነው? ይሄ ይሄ ቁጥር ከዚህ ቁጥር ይበልጣል። ሁል ጊዜ ይሄ ከዚህ ይበልጣል። አንድ ነጥብ አምስት ከማ ይበልጣል፣ ከአንድ ይበልጣል። ሁል ጊዜ ይሄ ወዴት ነው የሚገኘው ማለት ነው? ወደ ቀኝ ነው የሚገኘው። አንድ ነጥብ አምስት ወዴት ነው የሚገኘው? ወደ ቀኝ ይኸው ቀኝ፣ ይሄ ደግሞ ግራ። በቃ ስለዚህ ቀኝ ወደ ቀኝ የሚገኘው ቁጥር ወደ ግራ ካለው ቁጥር ይበልጣል ማለት ነው። ስለዚህ ወደ እንደት ነው የምንሄደው? ወደ ቀኝ ማለት ነው። ከዜሮ ወደ ቀኝ ከዜሮ ወደ ቀኝ ስንሄድ ምንድን ነው? አዎንታ ቁጥር ነው። አዎንታው ቁጥር ደግሞ ሁልጊዜ ቀኝ ላይ ያለው ግራ ካለው ይበልጣል። በቃ እዚህ ጋር አንድ ነጥብ አምስት ነው እዚ ጋ ግን ከዚህ ቀደም ብላ አንድ ነጥብ አራት ዘጠኝ ዘጠኝ ዘጠኝ ዘጠኝ ዘጠኝ ዘጠኝ የምትባል ቁጥር ትኖራለች አለች እሷን ይበልጣታል ማለት ነው ይሄ በግራው ስለምትገኝ ወደ ቀኙ የሚገኘው ቁጥር ደግሞ ከሚገኘው ደግሞ ያንሳል። በቃ ምንም ጥያቄ ውስጥ አይለም። ለምሳሌ አንድ ነጥብ አምስት ዜሮ ዜሮ ዜሮ ዜሮ አንድ ሊኖር ይችላል። ያ ደግሞ አንድ ነጥብ አምስትን ይበልጣል። ስለዚህ አዎንታ ቁጥር ወደ ቀኝ ወደ ግራ ያለውን ቀኝ ላይ የሚገኘው አዎንታ ቁጥር ግራው ላይ ከሚገኝ ቁጥር ይበልጣል የሚለውን ማስተዋል ይጠበቅባቸዋል። ይሄ ግን በአጠቃላይ ቀኝ ላይ የሚገኘው የትኛውም አዎንታም ይሁን አዎንታም ይሁን አሉታም ይሁን ይሄ ለሁሉም ይሰራል ማለት ነው። ምክንያቱም ቀኝ ላይ የሚገኘው ግራ ላይ ከሚገኘው ይበልጣል። እሱን ደግሞ በምኑም ኬዝ እናየዋለን በዚህኛው በአሉታ ኬዝም ደግሞ እንመለከታለን ይሄኛው አሁንም ምን ማለት ይቻላል ማለት ነው። አዎንታ የሚለውን በአሉታም መውሰድ ትችላላችሁ። አሉታ አሉታ ቁጥር አዎንታ ሳያን አሉታ ሲከ አሉታ በሁለቱም ኬዝ ይሰራ ማለት ነው። ቀኝ ላይ የሚገኝ አሉታ ቁጥር ሁልጊዜ ጊዜ ግራው ላይ ከሚገኝ አሉታ ቁጥር ይበልጣል። ግራው ላይ ከሚገኝው ይሄ ቀኝ ላይ ነው የሚገኘው፣ ቀኝ ላይ ነው የሚገኘው፣ ይሄ ደግሞ ግራ ላይ ነው የሚገኘው። ስለዚህ ቀኝ ያለው ግራ ያለውን ይበልጣል ማለት ኔጌቲቭ ዜሮ ነጥብ አምስት ኔጌቲቭ አንድን ይበልጣል ማለት ነው፣ ጥያቄ ውስጥ አይገባም። ኔጌቲቭ ዜሮ ነጥብ አምስት ኔጌቲቭ ኦኬ፣ እዚህ ቀደም ደግሞ እንቀይር፣ ኔጌቲቭ ዜሮ ነጥብ አምስት ማንን ይበልጣል? ያው ኔጌቲቭ አንድን ይበልጣል። ኔጌቲቭ 0.5 ኔጌቲቭ አንድን ይበልጣል። ቅድም ያስቀመጥኩት ምንድነው ነው ሌላ ነው፣ አሁን ደግሞ የተቀመጠው ምንድነው ሌላ ነው። ሁለቱንም አስተውሉ። ለሁለቱም ኬዝ ይሰራል ማለት ነው። አሉታም ይሁን አዎንታ ይሰራል፣ አዎንታም ከሆነ አዎንታ ይሰራል። አዎንታም አዎንታም ለአዎንታም ለአሉታም ይሰራል ማለት ስለዚህ ቀኝ ላይ የሚገኝ ቁጥር ሁል ጊዜ ግራው ላይ ከሚገኝ ቁጥር ይበልጣል። ጀነራል ስታረቦት ማለት ነው። አሉታም አሉታም ይሄው ለአሉንታም ይሰራል፣ ለአዎንታም ይሰራል። ስለዚህ ለሁሉም ይሰራል ማለት ነው። ስለዚህ ለሁሉም ይሰራል ማለት ነው። ቀኝ ላይ የሚገኝ ቁጥር ሁልጊዜ ጊዜ ግራው ላይ ከሚገኝ ቁጥር ይበልጣል። በቃ አንድ ይበልጣል ከዜሮ 0 ነጥብ አምስት ምንድን ነው ይሄ ፖዘቲቭ መሆኑን እንዳረሱ። ሁለት የተለያዩ ተርሞች ናቸው የተቀመጡላቸው። ግራ ላይ የሚገኝ ተመልከቱ፣ ይሄ ግራ ነው፣ ይሄ ደግሞ ቀኝ ነው። ቀኝ ላይ የሚገኘው ግራ ላይ የሚገኘውን ምን ይላል? ይበልጣል? እዚህ ጋም ስትመጡ ቀኝ ላይ የሚገኘው ግራ ላይ የሚገኘውን ይበልጣል ይሄን አስቀምጡት ቀኝ ላይ የሚገኝ ቁጥር ሁል ጊዜ ግራው ላይ የሚገኘውን ቁጥር ይበልጣል አስተውሉ ያዙት እንዳትረሱት ምክንያቱም ብዙ ጊዜ ተማሪዎች የሚሳሳቱት ምንድን ነው ከግራ ወደ ቀኝ ከግራ ወደ ቀኝ እንዴት ሲሄዱ ምን ይላሉ ለምሳሌ ኔጌቲቭ አንድ ቁጥሯ ብቻ ቁጥሯን ብቻ ይወስዱና ትበልጣለች ምን ይላሉ ዜሮ ነጥብ አምስት ምን ኔጌቲቭ ይላሉ። ይሄ ታላቅ ስህተት ነው፣ ታላቅ ስህተት ነው ማለት ነው። ኔጌቲቭ ማለት ምን ማለት ነው ብለናል? ዕዳ ማለት ነው ብለናል፣ ዕዳ ነው ብለናል። ስለዚህ ትልቅ ዕዳ ነው ትንሽ ዕዳ ነው የሚሻለው? ትልቅ ዕዳ ነው ወይስ ትንሽ ዕዳ ነው የሚበልጠው? አንተ ቢኖርብሽ አንቺ ቢኖርብሽ የትኛው ነው ለአንተ ትልቁ ትልቅ ዕዳ ሲኖርብህ ነው ወይስ ትንሽ ዕዳ ሲኖርብ ነው። አንተ ትልቅ ወይም አንተ ያለህ አንተ ነፃነት የሚኖርህ መቼ ነው? ትንሽ ዕዳ ሲኖርብ ነው። ዕዳ ሲቀልህ ምን ይላል ማለት ነው? ሸክምህ ይቀላል፣ ነፃ ትሆናለህ፣ ነፃነት ይሰማሃል ማለት ነው። እንግዲህ ዜሮን እንደ ነፃነት ወስዳችሁ አዎንታ ቁጥሮችን ደግሞ እንደ ኃይል መውሰድ ትችላላችሁ። አሉታ ቁጥሮችን ደግሞ እንደምን መውሰድ ትችላላችሁ? እንደ ባርነት መውሰድ ትችላላችሁ። ማለት እንደ ኃይል የምትወስዱት ምንድን ነው? እናንተ ማዘዝ፣ መለወጥ፣ መሸጥ ማድረግ ትችላላችሁ። እዚህ ጋ ደግሞ አሉታ ላይ ካላችሁ ደግሞ አሉታ ላይ ካላችሁ ደግሞ ምንድን ነው? ትታዘዛላችሁ ምንትላላችሁ ማለት ነው። ትታዘዛላችሁ ኢኔሴንስ ትገዛላችሁ ማለት ነው። ስለዚህ አሉታ ትንሽ ሲሆን እሱ ትልቅ ነው፣ ትልቅ ሲሆን ደግሞ ያው ትንሽ ነው ማለት ነው። ላንተ ላንተ ወይም ላንቺ እሱ ምንድን ነው ጫና ነው። ክብደት ነው። ኔጌቲቭ ነው። በቃ አሉታ ነው። ተጽዕኖ አንተ ላይ ያሳድራል። ስለዚህ ዕዳ ምን ማለት ያለበት ማለት ነው። ዕዳ ትልቅ የሚባለው መቼ ነው? ትልቅ የሚባለው ወይም ይበልጣል የሚባለው በማን ነው መታየት ያለበት? ከአንተ ሳይድ ወይም ከአንቺ ሳይድ ነው ማለት ነው። ስለዚህ ትንሿ ኔጌቲቭ፣ ትንሿ ኔጌቲቭ ትልቁን ኔጌቲቭ ትበልጣለች ለምን ኔጌቲቭ ስለሆነች ዕዳ ስለሆነች የሚያስፈልግ ትንሽ ዕዳ ከትልቅ ዕዳ ይበልጣል ትንሽ ዕዳ ከትልቅ ዕዳ ይበልጣል ዕዳ ስለሆነ ዕዳ ባይሆንማ ትንሽ ብር ከትልቅ አይበልጥም ነገር ግን ዕዳ ሲሆን ያ ማለት ነው ይሄ ግልጽ ነው ብዬ አስባለሁ አሉታና አዎንታ የሚለው ሀሳብ ስለዚህ በዚህ መልኩ ከገለጽ ነው አሉታና አዎንታ የሚሉትን፣ በዚህ መልኩ ካየናቸው እንዴት ይበላለጣሉ የሚለውን ካየን፣ አሉታ ቁጥሮች ሁልጊዜ ወዴት ነው የሚሄዱት? እንግዲህ ዜሮ ነው ሪፈረንሳችን ወይም ዜሮ ነው መካከል ላይ የምናስቀምጠው መመልከቻ መለያ ፖይንታችን ብለናል። መስመሩ ላይ የሚለይልን ማን ነው? ዜሮ ነው። ከዜሮ ወደ ግራ እየጨመረ ነው። እየጨመረ ማለት ቁጥሩ ኔጌቲቭ አንድ ኔጌቲቭ ሁለት ኔጌቲቭ ሶስት እያለ ነው የሚሄደው። እየጨመረ ማለት በመግለጽ አቅሙ ወይም በብቃቱ ምን እያለ ነው የሚሄደው? እየቀነሰ እየቀነሰ እየቀነሰ እየቀነሰ ነው የሚሄደው። እዳችን እየጨመረ እዳ እየጨመረ ነው የሚሄደው ማለት ነው። ስለዚህ ቁጥሩ ምን እየገለጸብን ነው የሚሄደው ማለት ነው። በጣም ኔጌቲቭ የሆኑ ነገሮችን በጣም ያንተን አቅም እያሳነሰ የሚሄደው ስለሆነ ትንሽ እየሆነ ነው የሚሄደው ቁጥሩ ምን እየሆነ ነው የሚሄደው? ትንሽ እየሆነ ነው የሚሄደው። ነፃነትህን ነፃነትሽን እየገፈፈ እያሳነሰች እያሳነሰ እያሳየ እያሳነሰ መሄድ ስለሆነ ቁጥሩ ምን እያለ ነው የሚሄደው? ኔጌቲቭ። ግን እነዚህ ምልክቶቹ ምን እያሉ ነው የሚሄዱት? እየጨመሩ ነው የሚሄዱት። እዚህ ጋር ምክንያቱም፣ እዚህ ጋር አንድ ነች፣ እዚህ ጋር ሁለት ነች፣ እዚህ ጋር ሶስት ነው። ግን ምንድን ነው ኔጌቲቭ መሆኑን እንዳረሳ ቁጥሩ ይጨምራል። የመግለጽ አቅሙ ግን ምን ይላል? እየቀነሰ ትንሽ ነገርን እየገለጸ ይሄዳል ማለት ነው። የመግለጽ አነስ አቅሙ እያነሰ ወይም ትንሽ ነገርን እየገለጸ ነገር ግን ምኑ እየጨመረ ቁጥሮቹ፣ ምልክቶቹ እየጨመሩ ይሄዳሉ ማለት ነው። እዚህ ጋ አዎንታ ላይ ስንመጣ ደግሞ ወደ ቀኝ ነው የሚሄደው ወደ ቀኝ ሁሉ ጊዜ የመግለጽ አቅሙም ይጨምራል እ የመግለጽ አቅሙ ቁጥሩም ይጨምራል። ቁጥሩም ይጨምራል። የመግለጽ አቅሙም አቅሙም ይጨምራል ቁጥሩም ይጨምራል። የሚለውን አስተውሉ። ይሄ ቁጥሩ ይጨምራል፣ አቅሙ ይቀንሳል አሉታ ሲሆን ይሄ ነው። በዚህ መልኩ ማስቀመጥ ይጠበቅባቸዋል ማለት ነው፣ መረዳት ይጠበቅባቸዋል። እስቲ ደግሞ እነዚህ ንብብር ቁጥሮችን እንዴት መግለጽ ይችላለን ወይም ማስቀመጥ እንችላለን የሚለውን በጥቂቱ እንመልከትና የዛሬውን ክፍለ ጊዜያችንን እንዘጋለን። አዎንታ ቁጥሮች አዎንታ አዎንታ ንብብሮች ንብብሮች አዎንታ ንብብሮችን ስንመለከት ምሳሌ፣ አንድ አንደኛ ማለት አንድ ነው። ኦኬ፣ አንድ አንደኛ ማለት አንድ ነው ምንም ችግር የለው። እንዲሁም አንድ ሁለተኛ፣ አንድ አራተኛ፣ አምስት ስድስተኛ ብለን መግለፅ እንችላለን። አራት ሶስተኛ እያለን መግለፅ እንችላለን። እነዚህ ምንድን ነው? እዚህ ጋም ፖዚቲቭ ነው። እዚህ ጋር ፖዘቲቭ ነው። እዚህ ጋር ፖዘቲቭ ነው። እዚህ ጋር ፖዘቲቭ ነው። እዚህ ጋር ፖዘቲቭ ነው። እዚህ ጋር ፖዘቲቭ ነው። ያው ምልክቱ ካልተጻፈ ፖዘቲቭ ነው የሚለውን እወቁ። ምልክቱ ከተጻፈ ደግሞ ያው ይታወቃል ማለት ነው። ግን ካልተጻፈ ምንድነው የምትወስዱት? አሁንታ አድርጋችሁ ነው የምትወስዱት። ምልክት የመደመር ወይም የመቀነስ ምልክቷ ከተጻፈች እሱ ተጽፏል። ካልተጻፈ ግን ባይዲፎልት ምንድን ያለው ፖዚቲቭ የሚለው ከፊቱ እንዳለ ማስተዋል ይጠበቅባቸዋል አሁን ንብብሮችን አንደኛ በዚህ መልክ መግለጽ እንችላለን ሁለተኛ ደግሞ ኔጌቲቭ አንድ ኔጌቲቭ አንድ ብትወስዱ ኔጌቲቭ አንድ ኔጌቲቭ አንድ ማለት አዎንታ አዎንታ አዎንታ ሲካፈላ አዎንታ ምን ይሆናል ማለት ነው ማን አሉታ አሉታ አሉታ አሉታ ምን ይሆናል ማለት ነው ምን ይሆናል አዎንታ ይሆናል ይሄ ምንድን የሚሰጠን አንድ ነው በቃ እኩል ይሄም ምንድነው? አዎንታ አዎንታ ንብብር ነው ማለት ነው። አዎንታ ንብብር ቁጥር ነው። ምክንያቱም እቺ እቺን ታጠፋና ምን ትሰጠናለች? ይሄን ትሰጠናለች። በቃ እቺ እቺን ታጠፋለች። ከዛ ይሄንን ማግኘት እንችላለን። እነዚህ ሁለቱ ይጣፋሉ። ሁለተኛ ሜትር ነው። ሁለተኛ መግለጫ ሜትዳችን ይሄ ነው። አዎንታ ቁጥሮችን በዚህ በሁለቱ መንገድ መግለጽ እንችላለን ማለት ነው። አንደኛ ሁለቱም ፖዘቲቭ ወይም ሁለቱም ኔጌቲቭ፣ ሁለቱም አዎንታ ወይም ሁለቱም አሉታ ከሆኑ ያ ቁጥር ምንድን ነው ማለት ነው? አዎንታ ቁጥር ነው ማለት ነው። ምሳሌ አሁንም ሌላ ምሳሌ አራት ቢል፣ ይሄም ምንድን ነው? ይሄ አሉታ ቁጥር ነው፣ ይሄም አሉታ ቁጥር ነው። ነገር ግን ሁለቱም አሉታ ስለሆኑ ምን ማለት እንችላለን ማለት ነው ሶስት አራተኛ አዎንታ ንብብር ቁጥር ነው። ይሄ በዚህ ስለሚጠፋ እርስ በርስ ይጣፋሉ። ይህንን እንዴት ይጣፋሉ የሚለውን ወይም ደግሞ ኔጌቲቭ ሲካፈል ለኔጌቲቭ ምንድን የሚለውን ለምን ፖዘቲቭ ሆነ ወይም አሉታ ሲካፈል ለአሉታ ለምን አዎንታ ውጤት ይሰጠናል የሚለውን ደግሞ ለብቻ ቪዲዮ ሰራላችኋለሁ። እሱን ከፈለጋችሁ ጻፉልኝ፣ ቴክስት አድርጉልኝ፣ ዘን መልሳለሁ ማለት ነው ኮመንት ላይ ጻፉ ማለት ነው። ይሄ ነው አዎንታ ንብብር ቁጥሮች በዚህ መልኩ መገለጽ ይችላሉ። ሁለቱም ምን መሆን አለባቸው? ሳይናቸው ተመሳሳይ መሆን አለበት። ያ ሲሆን አዎንታ ቁጥር ይሆናል። የአሉታዎችን ደግሞ እንመለከታለን ማለት ነው። አሉታ ቁጥሮች አሉታን ደግሞ እንዴት መግለጽ እንችላለን? አሉታ አሉታን ንብብሮችን ንብብሮችን አሉታ ንብብሮች ደግሞ በዚህ መልኩ መገለጽ ይችላሉ። አንድ አንድ አሉታ አንደኛ እንደዚህ መገለጽ ይችላል። አሉታ ንብብር ቁጥር ነው። ንብብር ይሄ ይሄ ንብብር ነው አይደለም? ንብብር ነው። አንድ በዚህ መልኩ መግለጽ ይችላል። ኔጌቲቭ አንድ። ሁለተኛ ይሄም ኔጌቲቭ ነው። ግን ምንድነው እያያችሁ ከሆነ እንድታስተውሉ የምፈልገው ኔጌቲቭ ከላይ ብቻ ነች ያለችው ማለት ነው። ከታች ደግሞ የለም። ከታች ከሌለ ደግሞ ምንድን ነው ብያለሁ? ፖዘቲቭ ነው የሚለውን እወቁት እንዳትረሱ ማለት ነው። ከዛ ባሻገር ሁለትን መውሰድ ትችላላችሁ፣ ኔጌቲቭ ሁለት መውሰድ ትችላላችሁ። ይሄም ድፍን ቁጥር ነው ግን ደግሞ ንብብር ቁጥር ነው፣ ምክንያቱም ይህንም በምን መልኩ መግለጽ ይቻላል? አንደኛ ማድረግ ይቻላል። ስለዚህ ምንም ችግር ስለሌለው እንደዚህ ብዬ ላልፍ እችላለሁ? እንዲህ ኔጌቲቭ ሶስት ሁለተኛ ብዬ ደግሞ ላስቀምጥ እችላለሁ። ልብ አድርጉ እንግዲህ ይሄ ቁጥር ላዕላዩ ላይ ብቻ ለላዕላዩ ብቻ ምን እየሆነ ነው? ኔጌቲቭ ቁጥር ለላዕላዩ ብቻ እየተጻፈ ነው ያለው። አሉታ የሚለው አሉታው ቁጥር የላዕላዩ ብቻ ነው። ነገር ግን የላዕላዩ አሉታ ከሆነ በቃ ያ ቁጥር የላዕላዩ ብቻ አሉታ ከሆነ ያ ቁጥር ምንድን ነው? አሉታ ንብብር ቁጥር ነው። ሌላኛው ደግሞ ኢንጀነራል መካከል ላይ ሊሰጥ ይችላል። አንድ ሁለተኛ ሚን እዚህ መካከል ላይ መካከል ላይ ሊደረግ ይችላል። ይሄ በቃ ይሄም እንደዚህም ተብሎ ከተሰጣችሁ ያ ቁጥር ወይ ላይ ነው ወይ ታች ነው ማለት ነው። ግን መሀል ላይም ከሆነች ችግር የለውም። አሉታ አንድ ብቻ ከሆነች አሁንም አሉታ ነው ማለት ነው ሌላ ኔጌቲቭ አራት ሶስተኛ ይሄም ምንድን ነው አሉታ ቁጥር ነው በዚህ መልኩ መግለፅ እንችላለን መሀል ላይ ላዕላይም አይደለም ታህታይ ላይም አይደለም ብቻ መሀል ላይ ቁጥሩ ተሰጥቶን የቀሩት ኖርማል ከሆኑ ምንድን ነው ማለት ነው ያ ቁጥር አሉታ ንብብር ቁጥር ነው ማለት ነው ሌላኛው ደግሞ አንደኛ ከላይ አይተናል። አሁን ደግሞ ለምን ከታች አናደርገውም? ምን ማድረግ እንችላለን? አንድ ኔጌቲቭ ሁለተኛ ይሄም ከሆነ ምንድን ነው አሉታ ነው። በቃ ሌላኛው አምስት ኔጌቲቭ ሁለተኛ፣ ስምንት ኔጌቲቭ ሶስተኛ፣ እነዚህ የምታደርጉ ምንድን ነው ምኖች ናቸው ማለት ነው አሉታ ንብብር ቁጥሮች ናቸው ስለዚህ አሉታ ንብብር ቁጥሮችን በዚህ መልኩ በዚህ በሶስት መልኩ መግለጽ እንችላለን ማለት ነው አንደኛ ለዓላዩ ላይ ብቻ በማድረግ ሁለተኛ መሃል ላይ በማድረግ ሶስተኛ ደግሞ ታህታዩ ላይ በማድረግ ያንን ቁጥር እነዛን ንብብር ቁጥሮች መግለጽ እንችላለን ማለት ነው ንብብር ቁጥሮች በሁለት ይከፈላሉ ንብብር ቁጥሮች እስቲ እሱን አጠር አድርጌ ለማየት እሞክርና እጨርሳለሁ። ኦልሬዲ እጨርሻለሁ ይሄኛውን ክፍለ ጊዜ። አሉታ ንብብር ቁጥሮችን ግን እንደ አዲሽናል አንድ ተርም ብቻ ልጨምርላችሁ። ንብብር ቁጥሮች ምንድነው በሁለት ይከፈላሉ። እነሱም ድግግሞች፣ ተደጋጋሚ ክፍልፋዮችና እና ክፍልፋዮች ውስጥ ስለሚካተት በእርግጥ ችግር የለውም። ተደጋጋሚ ክፍፍሎች ተደጋግሞ የሚመጡ የክፍፍል ፍራክሽን ነምበሮች እና እንዲሁም ደግሞ ተደጋጋሚ ያልሆኑ ማለት ነው እነሱ በመባል ይከፈላሉ። ለምሳሌ አንድን ለሶስት ብታካፍሉት ይሰጣቸዋል 0 ነጥብ 3 3 3 እያለ የሚሄድ ነው። ይቺ ሶስት ቁጥር ትደጋገማለች። ስለዚህ ምንድን ነው ማለት ነው ይሄ ተደጋጋሚ ነው። ሌላኛው ደግሞ አንድን ለአራት ብታካፍሉት እሱ ደግሞ ምን ይሰጣቸዋል? ዜሮ ነጥብ ሁለት አምስት በቃ ቆመ። ስለዚህ ይሄ ንብብር ቁጥር ሆኖ የሚደጋገም ፍራክሽንን ወይም ክፍልፋይን የያዛ ነው። ሌላኛው ደግሞ የማይደጋገም ክፍልፋይን ሊይዝ ይችላል። ምሳሌ አሁንም የማይደጋገም ክፍልፋይ ውስጥ አንዱ አንድ አንደኛ እኩል ምንድን ነው? አንድ ነው በቃ ይህን የማይደጋግም ክፍልፋይ ነው። የማይደጋግም ንብብር ቁጥር ነው ማለት ነው። ሌላ ደግሞ ከፈለጋችሁ ሀያ ሁለትን ለሰባት ብታካፍሉት ምን ይሰጣቸዋል? ሶስት ነጥብ አንድ አራት ና ምናምን እያለ ይሄዳል፣ ግን አይደጋገም። ከሆነ ሰዓት በኋላ ራሱን ይደጋገማል፣ ግን ከሆነ ሰዓት በኋላ ይመልሳል ማለት ነው። ራሱን ይመልሳል። ስለዚህ በዚህ መልኩ የዛሬውን የንብብር ቁጥሮችን መስመር ላይ በመስመር ላይ ያላቸውን አገላለጽ እና ምልክታቸውን በስርዓት ለማየት ሞክረናል። እዚህ ላይ ጥያቄ፣ ሀሳብ፣ አስተያየት ካላችሁ ኮመንት መጻፍ ትችላላችሁ። ጥያቄዎች በተለይ ካሏችሁ ያንን ማድረግ ትችላላችሁ። የስድስት ክፍል ላይ ያሉ ነገሮች ይብራሩልን ወደዚህ የምጥ ምትሉን ከሆነ ያንን እጽፍላችኋለሁ፣ አብራራላችኋለሁ ማለት ነው። እስከዛ ቸር እንሰንብት።